ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 11 2018 ዓመተ ምህረት የቀኑ መዋል ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። ብልጽግና የሟች እናትና አባቷን አፍኖ በመውሰድ የውሸት ዶክመንተሪ እየሰራ መሆኑ ተሰማ። ለውረኛው የብልጽግና ቡድን የሟች አስከሬንን ጦት በመቁረጥ ለምን ተቆጣችኝ በሚል የሰማቱ አፋኖ ባለም ቤተሰቦችን አፍኖ መውሰዱ ተሰምቷል። አፋኙ የብልጽግና ቡድን የሰማቱ አፋኒት ባለም ቤተሰብን በሌሊት አፍኖ መውሰዱ ተረጋግጧል። በዝርዝር ይዘነዋል። አገዛዙ ሚሊሻ ተነዶ ፋኖን መቀላቀሉ ተሰማ። ከሰሞኑ በስቴ መካን ኢየሱስ ከተማ በተደረገው ውጊያ በርካታ የአገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ20 በላይ የሚሊሻ አባላት ፋኖን ተቀላቅለዋል። በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ ደማሊ ከ3ሺህ በላይ ያገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸው ተገለጸም። ይህንንም መረጃ በዝርዝር አጠናቅረነዋል ወደ እናንተ የምናድርስ ይሆናል። ፋኖ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አበላይዝ በምዕራብ ጎንደር መተማ ድል ተቀዳጅቷል። ፋኖ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አበላይዝ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር ጦርና የሁለተኛ ሜሰው ካሳ ኮር አጣን ዋሴ ክፍለ ጦር ባገዛዙ ጥምር ጦር ኃይል ላይ እርምጃ መውሰዳቸውን አስታውቀዋል። በዝርዝር ይዘዋል። በድጋሚ የሰላም ጤና ስትልኝ ዘንድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ እነዚህና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ ከኛ ጋር ተቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። ብልጽግና የሟች እናትንና አባትን አፍኖ በመውሰድ የውሸት ዶክመንተሪ እየሰራ መሆኑ ተሰምቷል። ነውረኛ የብልጽግና ቡድን የሟች አስከሬንን ጡት በመቁረጥ የለምን ተቆጣችሁ በሚል የክብርት ሰማዕቷን ፋኖ ባለምን ቤተሰቦች አፍኗል። አፋኙ የብልጽግና ቡድን የሰማዕቷ ፋኒት ባለም ቤተሰብን በሌሊት አፍኖ ስለመውሰዱ ከአካባቢው ያገኘነው መረጃ ያመለክታል። የመራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዘው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በዓለም ሟሴ ጥቅምት 2 ዓ ም በተካሄደው ውያ ቆስላ በጠላት እጅ እየወደቀች ሲሆን በእጇ የወደቀችውን ፋኖ ባለምን ባሰቃቂ ሁኔታ በጩቤ የሰውነት አካሏን ደጋግሞ በመውጋት ገድሎ ጥሏት መሸሹን በጊዜው መዘገባችን ይተወሳል የክብር ሰማቷ ስርዓተ ቀብር ከሁለት ቀና በፊት የተካሄደ ሲሆን ነውረኛ የብልጽግና ቡድን ዛሬ ጥቅምት 112018 ዓ ም አጥቢ ያለሊቱን የሰማቷን ቤተሰቦች አፍኖ መውሰዱን የተነገረው የክብር ሰማቷ ቤተሰቦች ከሚኖርበት በምዕራብ ጎጃም ዞን አርቢሲ መንፈሳዊት ተብላ ከምትጠራው ቀበሌ ዛሬ አጥቢ ያሌሊቱ ሴቶችን በአገዛዙ ወታደሮች ታፍነው ወደ ቡሬ ከተማ መወሰዳቸው ነው የተገለጸው። በሌላ መረጃ ፋሽስቱ የብልጽግና አገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሃንን ኢላማ ያደረገ የከባድ መሳሪያና የጀት የድሮን ጥቃት እየፈጸመ የህይወትና የአካል ንብረት ብሎም የስነ ልቦና ጉዳት እያደረሰ ይገኛል። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲ ውድሮች ታጅቦ ከተጠናቀቀው ዘመቻ አባናደው መንግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ ሁለት ህዝብ በማስገባት በከፍተኛ መካናይዝድ ኃይል እንዲሁም በጀትና በድሮን ታግዞ ማጥቃት ቢያደርግም የፈለገውን ውጤት ማምጣት ባለመቻሉ ና ከባድ ዘገባው ኪሳራ በማስተናገዱ በሞርተር፣ በታንክ፣ በመድፍና ቢኤም እንዲሁም በጀት ድሮን ንጹሃንን የዓላማ ያደረገ ድብደባ እየፈጸመ የንጹሃንን ህይወት በጀምላ እየቀጠፈ ቀላልና ከባድ የአካል ጉዳት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ የስነ ልቦና ስብራት ጭምር በማህበረሰቡ ላይ አድርሷል። ዘመቻ ባናደውን ጨምሮ ከጥቅምት 6 2018 ዓ.ም ጀምሮ ባለፉት ተከታታይ አምስት ቀናቶች በመቶዎች የሚቆጠሩ የተለያዩ የከባድ መሳሪያ ቅንቡላዎች በማህበረሰቡ ላይ ተጥለው ከባድ ኪሳራ አድርሰዋል። የገጠር መንደሮችን ጨምሮ ታስቦበት ንጹሃን ህዝብ ላይ ኢላማ ያደረገ ድብደባም እየፈጸመ ሲሆን በተጠቀሰው ቀን ከሰላሳ ሦስት ጊዜ በላይ የድሮን ጥቃት በመፈጸም ከባድ ሰብአዊና ቁሳዊ ኪሳራ በአካባቢው ማህበረሰብ ላይ አድርሷል። አገዛዙ ብልጽግና ፈሙዝን ባፈሙዝ መመለስ ይሳነው ነው በማህበረሰቡ ላይ ያነጣጠረ የከባድ መሳሪያ ጥቃት ፈጽመዋል። በዚሁም በሰሜን ወሎ ዞን አካባቢ በርካታ ሰላማዊ ዜጎች መጎዳታቸውን ነው ከስፍራው ያገኘነው መረጃ ያመላከተው።

የአገዛዙ ሚሊሻ ተነዶ ፋኖን መቀላቀሉ ተሰማ። ከሰሞኑ በእስቴ መካን ኢየሱስ ከተማ በተደረገው አውደ ውጊያ በርካታ የአገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ20 በላይ የሚሊሻ አባላት ፋኖን ተቀላቅለዋል። ከ180 በላይ ሰራዊት ያጣው አገዛዙ ብልጽግና ከፍተኛ ጭንቀት ውስጥ የገባ ሲሆን፣ በዛሬ ሁለት ደግሞ ሚሊሻ በብዛት መውጣቱን ተከትሎ የዞንና የወረዳ ካድሬዎች የእርስ በርስ ግጭት ገብተዋል። የእርስ በርስ ግጭቱ በክልሉ ባለስልጣናት ጭምር ተጠናክሮ የቀጠለ ሲሆን የባለስልጣናቱ ዋና ግጭት ደግሞ ሚሊሻ ስምሪት ተደርጎ በተሾመው ቆራጡ ወይም በለጣ አንዳርጌ ጉዳይ መሆኑ ታውቋል። ሚሊሻን እንዲመራ አስቴ መካን ኢየሱስ የገባው በለጠ አንዳርጌ በሚሊሻ በኩል ማመጽ ተቀስቅሶበታል። ይህ በእንዲህ እንዳለ ዛሬ አገዛዙ ብልጽግና ለሞቱት የሚሊሻ የአድማብተን የአድማ ብተን አባላት ለቅሶ ሲያስለቅስ ውሏል። በለቅሶው ላይ ሚሊሻ በተኮሰው ጥይት በርካቶ ሲቆስሉ ህይወታቸው ያለፈ እንዳለም ታውቋል። የተከበራችው አድማጭ ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን የአምራ ነው ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የሜጀር ጄኔራል ኦባንታባት አንደኛ ኮርጉና ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ ክንድዬ ጀንበር በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለነው እንመለስ። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ብርጌድ ጀነራል ውባን ካባ ኮራንድ ቡና ክፍለ ጦር እስቴደንሳ ብርጌድ የስቴደንሳ ብርጌድ ህዝብ ግንኙነት መምሪያ ኃላፊ አርበኛ ክንድዬ ጀንበር ነኝ። በቀን ዜሮ ዘጠኝ ሁለተኛው ወር ሁለት ሺህ አስራ ስምንት ዓመተ ምህረት በተደረገው ልዩ ዘመቻ ጣላት ላይ እጅግ ድል እንደተመዘገበ ይታወቃል። ይህም ተከትሎ ብልጽግና ተስፋ እንደ ቆረጠ እንደተዳከመ ግልጽ የሆነላቸው ምንሻና አድማ ብተና በቀን አስራ በቀን አስራ አንድ ሁለተኛው ወር ሁለት ሺህ አስራ ስምንት ዓመተ ምህረት በድምሩ ሰላሳ አንድ የአገዛዙ ወታደሮች አርበኛ ብርቃየ ወደ ምስክ ወደሚኖረው እስቴ ደንሳ ብርጌድ ተቀላቅለዋል። አሁንም ቀሪዎች ቀጥለው ወደ አማራ ፋኖ እንዲቀላቀሉ ጥሪ እያደረግን በፋኖ በኩል እጅግ እንክብካቤ እንደምናደርግ ማሳወቅ እንወዳለን። አሁንም ግፍ ለመስራት የማያባረው ብልጽግና በእስቴ መካነ ኢየሱስ ከተማ በዛሬው ዕለት በጀግኖች ክንድ ድባቅ ለተመተው ልቅሶ እናለቅሳለን፣ በማለት ተውስ በመክሰት በአምስት ንጹሃን ዜጎች ጉዳት ሲያደርስ አንድ የዘጠኝ አመት ልጅ የዘጠኝ አመት ልጅ እንግዲህ እንደሞተች ነው መረጃው የደረሰን፣ እያሳወቅን አሁንም ህዝባችን ያገዛዙ ኃይል በግፍ እየጨፈጨፈው እንደሆነ እንዲታወቅልን እንፈልጋለን። አመሰግናለሁ። በተያያዘ በስቦ ማስከዳትና ስቦ መምታት ጥበቡ የጠላትን ካምፕ እያፈራረሰ የሚገኘው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ዛሬም በስቦ ማስከዳት ውጤታማ ስራ ሰርቷል። አዲስ ቅዳም ከተማ አድጓሚ ተራራ መሽጎ ከነበረው የጠላት ጦር ውስጥ በሁለት ቀን ብቻ ዘጠኝ የሚሊሺያ አባላት ፋኖን ስለመቀላቀላቸው የአስር አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት መምሪያ ኃላፊ መረጃውን አጋርቶናል። በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ ደማሊ ከ3ሺህ በላይ የአገዛዝ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸው ተገለጸ። በዘመቻው 14 ሞርተር እና ዲሽቃን ጨምሮ 46 ብሬና እና ስናይፈር እንዲሁም 1343 የነፍስ ወከፍ ክላሽንኮፍ መሳሪያ ማርኮ መታጠቁን የሚኒሊክ ህዝ ዘመቻ መምሪያ አስታውቋል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ.ም ተመረጀ ጀምሮ ለተከታታይ 16 ቀናት በክቡር ሰማዕቱ አርበኛ ደማሊ አባናደው ስም የተሰየመ ወታደራዊ ዘመቻ መካሄዱን መዘገባችን ይተውሳል። ዘመቻው በአማራ ፋኖ ብሔራዊ ኃይል ምኒሊክ ስር በሚገኙ በሁሉም ኮሮዎች በተመሳሳይ ሰዓት የተጀመረ ሲሆን ለተከታታይ 16 ቀናት በድል ታጅቦም ቆይቷል። በወታደራዊ ዘመቻው የጡት ቆራጩና ነውረኛው ብልጽግና አገዛዝ ኃይል በምን ያህል ፍጥነት እንደ ተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖ ጥንካሬና ይበገሪነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱን በጋድ ፈንተው አድርጎ አሳይቷል ሲሉ የጦርና የፖለቲካ ትንታኞች ገልጸውታል። በዘመቻ የአርበኛ አደማ ላይ ተከታታይ 16 ቀናት ስለተደረገው ተጋድሎና ስለተገኙ ድሎችን በሚመለከት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ትናንት ጥቅምት 10 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። የዙ ዘመቻ መምሪያ በዘመቻ አባናዶ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተቀዳጅቶበታል ያለ ሲሆን የሚያሉ ናትግሉ ከተጀመረ ካለፉት ሁለት ዓመታት ጀምሮ የጠላት ብልጽግና ቡድን ካስተናገዳቸው ኪሳራዎች መካከል በዘመቻ ባናዶ ከፍተኛና ትልቁ ኪሳራ ደርሶበታል ብሏል። በተከታታይ ለ16 ቀናት በተካሄደው ዘመቻ 3303 ያገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን የገለጸው የእዙ ዘመቻ መምሪያ ኃላፊ አርበኛ በለጠ በድምሮ የጠላት ኃይል የሚተማመንባቸው አምስት ክፍለ ጦሮችን ሙሉ በሙሉ መበተን ተችሏል ሲል ተናግሯል። በዘመቻው ከከባድ መሳሪያ ሦስት የሞርተር ምጣድና አንድ መቶ ሶስት የሞርተር ቅንቡላዎችን ጨምሮ ስድስት ሞርተር ማርከናል ያለው የዙ ዘመቻ መምሪያ ከቡድን መሳሪያ ደግሞ ስምንት ዲሽቃ መሳሪያ 33 ብሬን፣ 13 ስናይፈር ማርከን ታጥቀናል ብሏል። ከነፍስ ወከፍ ክላሽንኮፍ መሳሪያ ደግሞ አንድ ሶስት መቶ አርባ ሶስት ጥቁር ክላሽና ስምንት ሽጉጥ መማረኩን የገለጸው አርበኛ በለጠ ሸገው አራት መቶ ሰማኒያ ሰባት የእጅ ቦምብና ሀያ አምስት ራዲዮ መገናኛ ማርከው መታጠቃቸውን አስታውቋል። የሕዝቡ ዘመቻ መምሪያ በመግለጫው 620479 ክላሽንኮቭ መሳሪያ ትትኳሽና ና 15614 የድሽቃ ትትኳሽ እንዲሁም 3570 የብሬን ትትኳሽ ከጠላት መማረኩን ገልጿል። ኦራልና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከየራት በላይ ተሽከርካሪዎችን በውጊያው ማርከናል ያለው ዘመቻ መሪው ከእነዚህ መካከል የወላድ እናቶች ማመላለሻ አምቡላንሶችን ለማህበረሰቡ አስረክበናል ብሏል። በተጨማሪም 448 የክላሽ ካዝና፣ 613 የደረትና የውገብ ትጥቅ፣ 667 ወታደራዊ ሻንጣ ማርከን ታጥቀናል ሲል የገለጸው የምኒልክ ሕዝብ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸገው ከአርባ በላይ ከተሞችን ጨምሮ 16 ወረዳዎችን በቁጥጥር ስር መዋላቸውን አስታውቋል። እነዚህ ከላይ የተገለጹት ወታደራዊ ድሎች ናቸው ያለው የዙ ዘመቻ መምሪያ በተቆጣጠርናቸው ከአርባ በላይ ከተሞች፣ 16 ወረዳዎች ላይ ህዝባዊ ውይይቶችን በማድረግና የብልጽግና መዋቅሮችን በማፈራረስ ህዝባዊ የሆኑ የሲቪል መዋቅሮችን በመዘርጋት በጸረ አማራው ብልጽግና ቡድን ላይ ከባድ የሆነ ፖለቲካ ኪሳራ አድርሰናል ብሏል። በተጨማሪም በውጊያው የተማረኩ የነውረኛው ብልጽግና ቡድን ወታደሮች ዓለም አቀፍ የቀይ መስቀል ማህበር ወደ ቀጠናው ገብቶ እንዲጎበኝ የተደረገበትንና ቁስለኛ ምርኮኞችን ያስረከምንበት ሁኔታ የጠቀሰው የዙ ዘመቻ መምሪያ ይህ የዲፕሎማሲያዊ ድላችን ሰዎችን ማሳያ ነው ሲል ተናግሯል። በአማራ ፋኖ ብሔራዊ ኃይል ምኒልክ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው በሰጠው መግለጫ በዚህ ዘመቻ ብቻ 3033 ያገዛዙ ወታደሮች መገደላቸውን በመጥቀስ የኦሮሞና የደቡብን ጨምሮ የሌሎችም አካባቢ እናቶች ልጆቻችሁ እያሞራሲ ሳይሆነው ቀርተዋል። አሁንም የተረፉት ይህንን ጸረ ሰላም፣ ጸረ ህዝብ የሆነውን ያገዛዙን ስርዓት ማገልግላቸውን አቁመው እንዲወጡ በማድረግ ህይወታቸውን ታደጓቸው ሲል ተማጽኖ የተሞላበት ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ አራተኛ መተከል ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶ እና የእግረኛ ሰራዊት የፋኖ አባላትን አስመረቀ። ክፍለ ጦሩ በተደጋጋሚ የኮማንዶ አባላትን ያስመረቀ ሲሆን ዛሬ ደግሞ የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ ሁለ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው ያሳምነው ኮርስ ልዩ የኮማንዶና የእግረኛ ሰራዊት ፋኖችን ማስመረቁን አስታውቋል። በህዝባዊ አብዮት የተቀጣጠለው በህዝባዊ አብዮት የተቀጣጠለው የአማራ ሕልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣቱ ዘመናዊ የጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራም ይገኛል ብሏል። ስለሆነም ጃዊ መተከል አራተኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ ሴትን የተላበሱ የምንጊዜም የቁርጥ ቀን ሲሆኑ ያይበገር የፋኖ ኃይሎችን ከክፍለ ጦር ውስጥ ከብርጌ ድረስ በበቂ ሁኔታ ሰልጥኖ አስመርቋል። ይህ ነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመም ይገኛል። አማራ ሀገራዊ ሁለንተናዊ ተሳትፎ እንዲረጋገጥና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት መተኪ የሌለው ዘላለማዊ የማነትና የነጻነት ተምሳሌት ነው ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስዝ ጀዊ መተከል ክፍለ ጦር ህዝብ ግንኙነት መምሪያ ክፍል አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ በምዕራብ ጎንደር መተማ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ከወር አርበኞች ክፍለ ጦርና የሁለተኛ መይሰው ካሳ ኮራጣ ናዋሲ ክፍለ ጦር በአገዛዙ ጥምር ጦር ኃይል ላይ እርምጃ ወስደዋል። ዛሬ ጥቅምት 11 2018 ዓ.ም ተመረት ከመተማ ቅርብ ርቀት ሽመለ ጋራ የመሸገ የጠላት ኃይል የፋኖ ኃይሎች ወዳሉበት ቀጠና ቢንቀሳቀስም ፋኖ በወሰደ የማጥቃት እርምጃ የጠላትን ጥምር ጦር ኃይል ወደ መጣበት መመለስ ችሏል። ከሽመለ ከሽመለ ጋራ የመጣው የጠላት ኃይል ባላሰበውና ባልጠበቀው ተጠናቀቀ ሁኔታ በፋኖ ከፍተኛ ምት አስተናግዷል። በተደረገው ደውያ የሚያገዛዙ ጦር ሙትና ቁስለኛውን ይዞ ወደ መሸገበት ምሽግ ተመልሶ ገብቷል። ይህ የተከበራችሁ አድማጭ ተመልካቾቻችን በዚህ ጉዳይ ተጨማሪ መረጃ ሊያደርሱን የአማራ ፋኖ ብሔራዊ ኃይል ሰሜና ሰሜን አማራ ቀጠና አብላይዝ የአራተኛ ድጃዝማሽ ኮር ህዝብ ግንኙነት መምሪያ ኃላፊና የአራተኛ ድጃዝማሽ ኮር አርበኞች ክፍለ ጦር ምክትል አዛዥ አርበኛ አበባ ስናቀ በቀጥታ የስልክ መስመራችን ላይ ይገኛሉ። እስከ ፍጻሜው ድረስ አብራችሁን ቆዩ። እሺ አመሰግናለሁ። አርበኛ ባንዲራው ግርማ የአራተኛ ደጃዝማች ኮር ህዝብ መሰንዳ ኃላፊ ነኝ። ያው ከዚህ በፊትም ስናደርሰው እንደነበር መረጃ ዛሬም አዳዲስ መረጃዎችን ስንደርሳለን። እንግዲህ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ከተማ በላይ ህዝብ አራተኛ ደጃዝማች ኮር በዛሬው ዕለት ያ አርበኞች ክፍለ ጦርና ያጣናው ዋሴ የሁለተኛ ኮር ማለት ነው በጥምረት ትልቅ ጀብድ እየሰሩ ይገኛሉ። በተለይ ደግሞ ይህን ስምሪት እየመራው የሚገኘው አርበኛ በበ አስናቀ ይባላል። የአራተኛ ቅድም ዳስ የአራተኛ ደጃዝማች ጦር የአርበኞች ክፍለ ጦር ምክትል ዋና ምክትል አዛዥ ነው። ስለዚህ ዛሬ ሰሞኑን ውጥረት ነው ያለ። በአራት ለአምስት አቅጣጫ ለመድረስ ዘሙ። በድጋሚ ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ለዛሬ መዋለ ፋኖ የምሽት አበይት መረጃዎችን የተከታተላችሁት ይመስል ነበር። በያላችሁበት መልካም ጊዜ ጤና ይስጥልኝ።